በአማራ ክልል ሰሜን ጎጃም ዞን የዘንድሮ የበጋ መስኖ ስንዴ ልማት ተጀምሯል። የማስጀመሪያ መርሃ ግብሩ በባህር ዳር ዙሪያ ወረዳ ሰባታሚት ቀበሌ የተካሄደ ሲሆን የቀበሌው አርሶ አደሮች በመስኖ ልማት በዓመት ሁለት ጊዜ በማምረት ተጠቃሚ መሆናቸውን ያነሳሉ። ቀደም ይኸው የክረምት አዝመራ ነው የምንዘራ የነበር ጤፍና፣ ማሽላ ዳጉሳ ነው። አሁን ግን ከአመት ሁለት ጊዜ እያመረት ነ አሁን ጤፍ ዘርቻ አለውኝ አሁን ጤፉን መልሸስ እንዲ ዘርቸዋለሁ። ክረምቱ የበጋው ሁለት እጅ ይበልጣል። ማሽላ እንጀራ ነበር ምን በላ አሁን በበጋው ደህና እንኳን ለመብል ለዚህ ለማዳበሪያው ለምኑ እያተረፍነ ነው። አንድ ሄክታር ዘራለሁ አነሰ ብዬ አርባ አምሳ ኩንታል አገኛለሁ ኔለኔ ክረምት ከምዘራው በእጥፍ ለእኔ ጥቅም አለ። ከአንድ በሬ ወደ ሶስት በሬ ተሸጋግሬያለሁ እኔ በግል እንደኔ ማለት ነው። የሰሜን ጎጃም ዞን ምክትል አስተዳዳሪ ና ግብርና መምሪያ ኃላፊ በለጠ ጥጋቡ በማስጀመሪያ መርሃ ግብሩ ላይ ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑን ጠቁመው በበጋ መስኖ ልማት የአርሶ አደሩን የምግብ ዋስትና ለማረጋገጥ በትኩረት እየሰራን ነው ብለዋል። በዚህ አመት አንድ የትኩረት ኤሪያ አድርገን እየሰራን ያለ ነው። ከመስኖ አኳያ ነው እንደ ዞን አርባ አራት ሺ ስምንት መቶ አስራ ዘጠኝ ሄክታር መሬት በዚህ አመት በመስኖ እንሸፈናለን። ከዚህ ውስጥ ሀያ ዘጠኝ ሺህ ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከስድስት ሺህ ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለነው ባህር ዳር ዙሪያ ወረዳ ቀበሌ ባህር ዳር ዙሪያ ወረዳ ሰባት አሜት ቀበሌ አምብሽን የሚባል ክላስተር ነው ማለት ነው በዚህ ክላስተር መቶ አራት ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው ከዚህ ውስጥ ሀያ ሁለት ሄክታሩ በአዲስ ነው በዚህ አመት የሚለማ። እንደ ሀገር የተጀመሩ በምግብ ራስን የመቻል መልካም ጅማሮ ማሳያ ስለመሆኑ የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ ይገልጻሉ። የበጋ መስኖ ስንዴ ልማት ከ2013 ጀምሮ እስካሁን እስካለንበት ጊዜ ድረስ ከአመት አመት ከፍተኛ መሻሻል እድገት ያለው ውጤትም በተጨባጭ የታየበት ይሄም ደግሞ በምግብ ራሳችን እንድንችል ትልቅ እድል የፈጠረ ከዝናብ ጥገኝነት ላይ ያለውን ግብርናችንንም ለመሻገር ትልቁ እድል መስኖን ማልማት ነው፣ መስኖን ማስፋፋት ነው። ስለዚህ አዲስ መስኖን የማስፋፋት ዋና ግብ አድርገን ነው በዚህ አመት እየሰራን ያለ ነው። በዚህም የበጋ መስኖ ስንዴ በባለፈው አመት 280 ሺህ ሄክታር ነበር፣ አሁን ወደ 350 ሺህ ሄክታር ለማድረስ ግብ አስቀምጠናል። ምርቱንም ወደ 13.6 ሚሊየን ኩንታል የበበጋ መስኖ ብቻ የምናለማው የስንዴ ምርት። ይህንን እቅድ ለማሳካት እየሰራን ነው ያለነው። በአማራ ክልል በተያዘው የመስኖ ልማት ከ13.6 ሚሊዮን ኩንታል በላይ ምርት ይጠበቃል።